ጭር ያለ ጫካ ውስጥ አንድ ዛፍ ተገንድሶ ቢወድቅና በዙሪያው ማንም የሚሰማው ሰው ከሌለ ያ ዛፍ ድምጽ ያወጣል ወይስ አያወጣም? ይሄ ሳይንቲስቶችን ለዘመናት ያከራከረ ጥያቄ ነው። እንደነ አልበርት አይንስታይን ያሉ ሪያሊስት ሳይንቲስቶች ለዚህ መልሳቸው አዎ፣ ያወጣል የሚል ሲሆን እንደነ ኒልስ ቦር ያሉ አንታይ ሪያሊስት ሳይንቲስቶች ደግሞ ነ በፍጹም ድምጽ አያወጣም፣ ማንኛውም ድምጽ የሚሰማው ሰው እስከሌለ ድረስ ድምጽ አይሆንም ነው የሚሉ ለዚህ መከራከሪያቸው ደግሞ ድምጽ ጆሮችን ውስጥ ሲደርስ ነው ድምጽ የሚሆነው እንጂ ድምጽ አየር ላይ ወይም ቫኪዩም ውስጥ በሳ ሳውንድ ዌቭ ወይም በሞገድ መልኩ ነው ኤግዚስት የሚያደርገው እንጂ አየር ላይ ድምጽ የሚባል ነገር የለም ነው የሚሉት። ለምሳሌ አንድ የራዲዮ ጣቢያ ፕሮግራሙን ከስቴሽን ላይ ሆኖ ሲያስተላልፍልን ያስተላለፈው ፕሮግራም በሞገድ መልኩ ወደኛ ሲደርስና እኛ ራዲዮችንን አብርተን ስናገናኘው ነው ድምጽ የሚሆነው እንጂ አየር ላይ ድምፁ እየጮህ አይደለም የሚመጣው። እንደዛ ሁሉ ሌሎች ድምፆችም እኛ የምናወራው ድምፅም በሳውንድ ዌቭ በሞገድ መልኩ ነው አየር ላይ ኤግዚስት የሚያደርገው የሚሰማን ሰው ሲኖር ጆሮ ውስጥ ሲገባ ነው ድምጽ የሚሆነው ይላሉ። በዚህ ሎጂክ ከሄድን እንግዲህ እኛ ጆሮ ውስጥ እንጂ ምድራችን ላይ ድምፅ የሚባል ነገር የለም። ዓለማችን በዌቭ ኢነርጂ እና ቫይብሬሽን የተሞላች ፍጹም ጭር ያለች መንደር ናት ማለት ነው ብሮ። ጭር ያለ ጫካ ውስጥ አንድ ዛፍ ተገንድሶ ቢወድቅና በዙሪያው ማንም የሚሰማው ሰው ከሌለ ያ ዛፍ ድምጽ ያወጣል ወይስ አያወጣም? ይሄ ሳይንቲስቶችን ለዘመናት ያከራከረ ጥያቄ ነው። እንደነ አልበርት አይንስታይን ያሉ ሪያሊስት ሳይንቲስቶች ለዚህ መልሳቸው አዎ ያወጣል የሚል ሲሆን እንደነ ኒልስ ቦር ያሉ አንታይ ሪያሊስት ሳይንቲስቶች ደግሞ ኖ፣ በፍጹም ድምጽ አያወጣም፣ ማንኛውም ድምጽ የሚሰማው ሰው እስከሌለ ድረስ ድምጽ አይሆንም ነው የሚሉ ለዚህ መከራከሪያቸው ደግሞ ድምጽ ጆሮችን ውስጥ ሲደርስ ነው ድምጽ የሚሆነው እንጂ ድምጽ አየር ላይ ወይም ቫኪዩም ውስጥ በ ሳውንድ ዌቭ ወይም በሞገድ መልኩ ነው ኤግዚስት የሚያደርገው እንጂ አየር ላይ ድምጽ የሚባል ነገር የለም ነው የሚሉት። ለምሳሌ አንድ የራዲዮ ጣቢያ ፕሮግራሙን ከስቴሽን ላይ ሆኖ ሲያስተላልፍልን ያስተላለፈው ፕሮግራም በሞገድ መልኩ ወደ ኛ ሲደርስና እኛ ራዲዮችንን አብርተን ስናገናኘው ነው ድምጽ የሚሆነው እንጂ አየር ላይ ድምፁ እየጮህ አይደለም የሚመጣው። እንደዛ ሁሉ ሌሎች ድምፆችም እኛ የምናወረው ድምፅም በሳውንድ ዌቭ በሞገድ መልኩ ነው አየር ላይ ኤግዚስት የሚያደርገው የሚሰማን ሰው ሲኖር ጆሮ ውስጥ ሲገባ ነው ድምፅ የሚሆነው ይላሉ። በዚህ ሎጂክ ከሄድን እንግዲህ እኛ ጆሮ ውስጥ እንጂ ምድራችን ላይ ድምጽ የሚባል ነገር የለም። ዓለማችን በዌቭ ኢነርጂና ቫይብሬሽን የተሞላች ፍጹም ጭር ያለች መንደር ናት ማለት ነው ብሮ ጭር ያለ ጫካ ውስጥ አንድ ዛፍ ተገንድሶ ቢወድቅና በዙሪያው ማንም የሚሰማው ሰው ከሌለ ያ ዛፍ ድምፅ ድምጽ ያወጣል ወይስ አያወጣም? ይሄ ሳይንቲስቶችን ለዘመናት ያከራከረ ጥያቄ ነው። እንደነ አልበርት አይንስታይን ያሉ ሪያሊስት ሳይንቲስቶች ለዚህ መልሳቸው አዎ ያወጣል የሚል ሲሆን እንደነ ኒልስ ቦር ያሉ አንታይሪያሊስት ሳይንቲስቶች ደግሞ ኖ፣ በፍጹም ድምፅ አይወጣም፣ ማንኛውም ድምጽ የሚሰማው ሰው እስከሌለ ድረስ ድምፅ አይሆንም ነው የሚሉት። ለዚህ መከራከሪያቸው ደግሞ ድምጽ ጆሮችን ውስጥ ሲደርስ ነው ድምጽ የሚሆነው እንጂ ድምጽ አየር ላይ ወይም ቫኪዩም ውስጥ ሳውንድ ዌቭ ወይም በሞገድ መልኩ ነው ኤግዚስት የሚያደርገው እንጂ አየር ላይ ድምጽ የሚባል ነገር የለም ነው የሚሉት። ለምሳሌ አንድ የራዲዮ ጣቢያ ፕሮግራሙን ከስቴሽን ላይ ሆኖ ሲያስተላልፍልን